ስለመልካም ነገርኝ ፍራኦል ወስዶ መልካም የምትባለውን ልጅ ሌኒዝ ቡቲክ ውስጥ ገረድ አርጓታል። አምስት ሺህ ዶላር በተርም እየከፈልኩ ነው ልጄን ማስተምሮ የተባለችዋ መልካሜ የወለገዋ ህፃን ልጅ ህፃን ሆና ራሱ ልጅ ያለ ከህፃን ልጅ የተነጠቀችው አሁን ከቤዛ ቤት ተወስዳ የሌኒዝ ቤት የቤት ሰራተኛ፣ እነቤዛ ቤት የቤት ሰራተኛ ነበረች። አሁን ደግሞ የሌኒዝ ቤት የቤት ሰራተኛ ተደርጋለች። ኦኬ፣ እና ፍራኦል መልካሜን የቤት ሰራተኛ እያዘዋወረ የቤት ሰራተኛ አድርጓታል ስላችሁ በታላቅ ሐዘን ይህንን ደግሞ ተናግሬ ነበረ። ጊዜ ስጡት እንጂ የቤት ሰራተኛዋ ያረጋታል። አያም ሲሪየስ አማራ ህንፃ ላይ አሁን ብትሄዱ ሌኒዝ አዋሳ አማራ ህንፃ ላይ ሌኒዝ ቡቲክ ውስጥ መልካሜን ታገኛላችሁ። ሚስቱ ቤት የምን ሚስት ናት? እን ገና ኮ ሚስት አልሆነችም። እንጀራ እናት ልትሆን ነው። ሌኒዝ ስራ ስቁማ ቡቲክ ውስጥ የምታሰራ የትኛው ወለጋ ኦሮሞ ነው። ትምህርት የሚያቆሙ ይስ ከቤዛ ለምን ተለየች? የቤት ሰራተኛነት ነው። በቃ ተጠቀሙባት፣ ፈመሱባት፣ አውጥተው ጣሏት። ተጠቀሙባት። ፍራኦልም ሆነ ቤዛ ተጠቀሙባት። ከዚም አውጥተው ቀማማት የምሬን ነው። እናንተ ነገር ልትረሱ ትችላላችሁ። እሱ ይሄ ነው የመሰለው። እኔ ረስቼ ምናምን ዝም ምል ይመስለዋል። እኔ ረሳ። ስለዚህ ብዙ ሰው ተጠያቂ ነው። ቤዛ ራሱ ፈርመሽ ነች ልጅ ወሰድሽው። አቲስነማ ቻሪቲ እናንተም ኃላፊነት ወስደናል ብላችኋል። ለምንድን ነው ሌኒዝ ቤት የምትሆነው? ልጅ ለምን ወደ እናቷ አይመልሳትም? ከልጇም ተንጥላ ትምህርትም ሳትማር ከእናቷም ተንጥላ ግፍ እኮ ነው። ልጃችሁ እህታችሁ ብትሆንስ? አስተምራለሁ ብሎ ወስዶ የቤት ሰራተኛ አሁን ደግሞ ከሐዋሳ ይሰውሯት እና ሌላ ቦታ ይወስዷታል። ታያላችሁ፣ ሌኒዝ የፍራኦል ሚስት ናት። ደግሞ እኮ በአደባባይም ክዷታል እኮ ሌኒዝን አላውቃትም ብሏል እኮ። ገና ዛሬን ያዩዋት ወደድኳት ምናምን ያላትን ሴት ጋር ነው ወስዶ እኮ ልጅ የጣሉ የሰው ልጅ ልጅ እንኳን ወልዶ እኮ የማያውቁ ሴቶች ጋር ነው እየወሰደ እኮ ልጅ የሚጥሉት። ምንድነው የምታወሩት ውዶች፣ አይምራችሁን ክፈቱ። ልጃችሁ ብትሆንስ እህታችሁ ብትሆንስ፣ ተጠቅመኔ ጣላት፣ ፈመሰባት አውጥቶ ጣላት። ለምን ወደ እናቷ አይመልሳትም? የኔም ጥያቄ ነው። እኔ እኮ ገረመኝ እኮ የወለጋ ኦሮሞ ለትምህርት አዲስ አበባ መጣ ሲባል ራሱ ሲጀመር። ለማንኛውም ፍራኦል፣ አሁንም ከአዋሳ ደግሞ ተሰውራታለች እችን ልጅ እንትንበል መልስ ወደ እናቷ ወደ እናቷ ትመለስ። ኦኬ ፎርቲ ኤት አወርስ ስልስት ሀያ አራት ሰዓት ፍራኦል፣ የመልካሜን አብዴት መልካሜን በምን ሁኔታ ላይ እንዳለች አብዴት ሀያ አራት ሰዓት ሰጥሃለሁ። ካልሆነ ግን እኔ ራሱ የራሴ እርምጃዎች ውስዳሉ። ሰዎች አሉኛ ሰው እናያለን። እሱ ግን ለምን ጠፋ? እኔ ምን አውቃለሁ ወደ እናቷ ይመልስ። እኔ እኮ ግፍ ነው፣ የግፍ ግፍ እኮ ነው እየፈጸመ ያለው ህጻን ልጅን ወስዶ በየቤቱ ገረድ ማድረግ፣ ሃይማኖቷን እያስቀየሩ ምናምን። ሌኒዝ የምትባሏ ማለት ነው እችይ የምትጨፍሯ የለችም፣ በየዘፈኑ ልብስ እየቀየረች ቡቲክ የከፈተላት እሱ ፊራውን የከፈተላት ቴስላም ፊራውን የገዛላት እና አሁን ደግሞ ችን ልጅ ወስዶ ገረድም አምጥቶ ሰጣት። ለማንኛውም አይመለከተኝ አይመለከተኝ፣ ግን የሚመለከተኝ ስለ እንትና ጉዳይ ስለ ሌኒስ ጉዳይ ነው ስለ መልካሜ ጉዳይ ነው የሚመለከተኝ። መልካሜ መልካሜ ከእናቷ ነጥቀህ ከልጇ ነጥቀህ ከወለጋ አውጥተህ አዲስ አበባ አስገብተህ አሁን ደግሞ ሐዋሳ ናት ያለችው እች ልጅ አስተምራታለሁ ብለን የወሰድካት አብዴት እፈልጋለሁ ቶኒ ፎር አወርስ ካልሆነ፣ እኔ ደግሞ በራሴ ሰዎች እሄዳለሁ። ጸልያለ ማፈሪያ ነው፣ በጣም ማፈሪያ ነው። ሊዱዬ በጣም ማፈሪያ ነው። እናንተ እንደዚህ አትሰሙኝም፣ ጆራችሁን ይዛችሁ ነው የምትሰሙኝ። በነገራችሁ ላይ ወይ ስም እንዴት ጆራችሁን ይዛችሁ ነው የምትሰሙት? እና ባያዝ ዶናችሁ ነው የምትሰሙት። እኔ በንጹህ ህሊና ብትሰሙኝ እዚያ እንደርስም ነበር። እግዚአብሔርን ጽሁ ህሊና ብትሰሙኝ እዚህ አንደርስም ነበር። እችን ልጅ ወስዶ የቤት ሰራተኛ አድርጓታል። ሌኒዝ ቤት ቡቲክ ውስጥ የቤት ሰራተኛ አርጓታል። ከልጇ ነጥቋት እቺ ህጻን ልጅ ናት። ራሱ መልካሜ የተወሰደችው ህጻን ልጅ ራሱ ከእናቷ ተነጥቃ ምን አራጋት? የቤት ሰራተኛ አርጓታል። ኦኬ እንደሌላ ሰው እኔ ራስቼ ምናምን በቃ አሰደባለሁ ምናምን ብዬ እምትሆን መሰለኝ ከእንደገና ሃይማኖቷን ቀይሮታል ሃይማኖቷን ሌኒዝም ኦርቶዶክስ ናት አሁን በኦርቶዶክስነት ነው የምቀይረው አምናበት ነው የህፃን ልጅን ሃይማኖት እናቷ የሰጣቻትን ሃይማኖት መቀየር እኮ የሚቻለው በ ቤተሰብ ፍቃድ ነው እ ኦርቶዶክስ ሆናለች እዚህ ቲክቶክ ላይ እየመጣ ሰብካለው ምናምን ብሎ አሁን ይከፍታል እንከፍ ስለዚህ፣ አሁን አስተምራለሁ ብሎ ያመጣት ልጅ የቤት ሰራተኛ አድርጓታል። የቤት ሰራተኛ አድርጓታል። መልካሜ የቤት ሰራተኛ። ያ ሁሉ የሚዲያ ጋጋታ፣ ልብሷን ቀየርኩላት፣ ፀጉሯን ተሰራች፣ ዊግ አረግንላት፣ ህይወቷ ተቀየረ። ውሸት ውሸት። መልካም ስም ለመገንባት ነው ውሸት። አሁን እንደዚህ ስን ጠየቃሽው እሺ፣ እንቢ ብሎሽ። እኔ አሁን እኔ ይኸውላችሁ ሰው የሚያስበው ሴት ልጅን እንደ እናቱ የሚገመቱ እኔ አሁን እናታችሁ መሳደብ ምናምን አልፈልግም። ግን ስለ ፌራውል አውርቼ ፈለግሽው አትበሉኝ። በጣም ስትሬስፔክትድ በጣም ጌታ ምስክሬ እንደዚህ ግን ብላችሁ የምመልስላችሁ መልስ ካመማችሁ ነቅድ የተሰደበችኝ እንዳት እኔ ስድብ አልችልም። አትንኩኝ። ግን እኔ ከዚህ አይነት ውሸታም ወንድ ጋር እንዳታረጉ ኮሪሌት እንዳታረጉ። በጣም አደገኛ ሰውዬ ነው። ኤንወይ ሂማን ትራፊክ አድርጓል። አንድ ልጅ ኢትዮጵያ ስለዚህ እጻን ልጅን ከእናት ነጥሎ በየሰው ቤት እያዘዋወረ የጉልበት ብዝበዛ እያደረገ ነው። አስተምራለሁ ብሎ ወስዶ እህታችሁ ብቶ ምን ይሰማችኋል? እቺ ልጅ እማራለሁ ብላ ነው አዲስ አበባ የመጣችው። ወስዶ አሁን አዋሳ ለገርል ፍሬንዱ ሚስቱ እንኳን አይደለችም እኮ ሌኒዝ ምትባል ሚስት እንኳን አይደለችም። ሚስት ላልሆነች ልጅ ለምንድን ነው ኃላፊነት የወሰድክባትን ልጅ ወስደ ምትሰጠው? ለምንድን ነው ገረድ ያረካት? ለምንድን ነው ገረድ ያረካት? እኛ እኮ በዘራችን የሌለ እኮ ውርደት እኮ ነው እያየን ያለን። በዘራችን አይቸው ማናቀ ወርደት ውስጥ ነው ያለነው። ጌታ እኔ እንደ አንድ ወለጋ ኦሮሞ እኔ እኮ ማብደው ካዝኖቼ ከወለጋ ተሰደዱ ብዬ ነው ቲክቶክ ላይ ማብደው ካዝኖቼ ከወለጋ ተሰደው እማየጋ መጡ ወለጋ ኦሮሞ ሊሰደድ አይገባም። ስለ ነበርኩኝ አሁን ደግሞ ይሄ በዘር ማንዘራችን የማናውቀው ነው? ገረድ አስተምራለሁ ብሎ መጥቶ በቃ በየቤቱ ተንከራሻ ሻረገ ለማኝ ኢንተርኔት ላይ ለማኝ ነው ያረከ። ለማኝ በዘራችን የሌለው የሌለውን በድህነት ምክንያት የወለጋ ኦሮሞ ሃይማኖቱ የሚቀየር አንተ ነው ያረከ ቲክቶክ ላይ። ማንም አይደለም ማንም አይደለም። ከቤተሰቧ ጋር ነው የምትኖረው። በቃ ገረድ አደረጓት። ከአንድ ቤት ወደ አንድ ቤት በፌስታል ልብሷን ይዛት ሄዳለች። ለኢንተርኔት ደሞ ማጥሪያ ልብስ ደና ልብስ ያለብሷት እና ዊግ ጭንቅላቷ ላይ ያድርገው ሪከርድ ያደርጓታል፣ ይፖሰታል። አሁንች ልጅ የከታየች ራሱ ሶስተኛ ወሯ መቷል። ሁለት ወር ጨርሳ ሶስተኛ ወሯ መቷል። መልካም የከታየች ቤዛ አውጥታ ጥላታለች። ቤዛ የምትባላችው ወጠጤ አውጥታ ጥላት አለች። ይህ ደግሞ ወስዶ ሌኒዝ እናት ቤት አስቀምጧታል፣ ለጉልበት ብዝበዛ ለስራ ለጉልበት ብዝበዛ። ከዘምት መጡና ለምን ረዳኑ እንደምትሉት ምናምን ምናምን፣ መች ረዳት ይችላል? ንገሩ እስቲ፣ ቆይ ምንድን ነው የረዳት? ከልጇ ነጥቋታል? ከእናቷም ተነጥቃለች። ይችላል፣ አስተምራታለሁ ተብላ ገረድ ሆናለች። ምንድን ነው የረዳት? ሰው ወዶ ይለምናል ወይ? እኔ ምን አውቃለሁ፣ እኔ ምን አውቃለሁ። ይሄ ሰውዬ ግን አንድን ህጻን ልጅ አዘዋውሯል። ኢትዮጵያ ውስጥ ከወለጋ አዲስ አበባ፣ ከአዲስ አበባ አዋሳ። ሌኒዝ ራሱ ከቤተሰብ ኋላ ነት ነው። እናቷ ኮ ከባድ ነገር እኮ ነው። ገብቷል? ብሔር ብሔረሰቦች ጋር እኮ ነው ያንከራተት። የወለጋ ኖሮ ነው፣ አንዴ ጉራጌ ቤት፣ አንዴ ትግሬ ቤት። የነበረችበት ቦታ ጥሩ ነበረ ወይ ወለጋ? አዎ፣ አዎ፣ የድህነት ነበረ። ድህነቷን እኮ ሪዞልቭ ቢደረግ መልካም ድህነት ነበረ። ቤት የእናቷ ቤት ተሰራ አደል የወላችሁ ልጇን እያሳደገች እዛው ብትማሪ ይሻላል ወይስ ኢንተርኔት ሊወጥቶ፣ አምስት ሺህ ዶላር ነው ለተርም ምከፍለው። አምስት ሺህ ዶላሩን እኮ ሰጥቶ ለዘላለም እኮ ረዳው እኮ ቤል እኮ ያምራል። አሁን እኮ ወስዶ የቤት ሰራተኛ ነው ያደረገው። ባለፈው ጉራጌ ቤት ነበረ መልካሜ ጉራግኛ ለመማል ተፍተፍ ስትል፣ አሁን ደግሞ ተጋሮ ቤት ትወስዳለች። ተጋሩና ሲዳማ ሀገር፣ ሲዳማ ሀገር ማለት ነው። ሲዳምኛ እና አሁን ተጋሩ ቤት ናት። ሃይማኖቷን ቀይረውታል። ማንነቷ አሁን እራሱ ድብልቅ ነው የሚል እንዴት የወለጋ ኦሮሞ እንዲንከራተታል እናንተም እንዴት ነው የምታስቡት? ጌታ ምስክር ይላል። እንዴት የወለጋ ኦሮሞ እንደዚህ ይንከራተታል? በዘር ነዘራችን የሌለ የሌለኮ ነው። እኔ በህይወቴ አይቼም አላውቀውም። በየቤቱ የሚንከራተትን አላውቅም። ልጅ ነው የወለደችው። ልጇን ልጅዋን ታሳደግ። ለምንድን ነው የቤት ሰራተኛ የምትሆን? በትምህርት ስም ከሀገሩ አስወጥቶ ከነገ ነው ሃይማኖቷ ተቀይሮ፣ ፓስተሮቹስ ይህንን አይመልሱም? እነሱ አይፎን ገዛላለው ምናምን ይላቹዋል። ታሽቀብጣላችሁ። ይሄ እኮ የሃይማኖት ጉዳይ እኮ ነው ጋይስ። የሃይማኖታችን ጉዳይ እኮ ነው። ሺ ትራውማታይዝድ ወለጋ እናቴን ይሞር ኒሞር። እውነቴን እኮ ነው። ልትዝናና የመጣሽ መስሎ የነበረ አረ አይደለም እኛ ቤት ሰራተኛ አድርጋወት ነው እነ ሌኒዝ የሌኒዝ የቡቲክ ውስጥ ነው የምትሰራው አድራሻው ምናምን ራሱ ነው ሰጥቶኛል እኔ ራሱ መቅረብ ደርስበታለሁ ያ እዛ ውስጥ ነው የምትሰራ ትምህርት የለ ገረድ አደረጋት ወስዶ የነ ሌኒዝ እና የሌኒዝ እናት ገረድ ምነካችሁ እናንተ አይምሮአችሁን አስር። ልጃችሁ ብትሆን ምን ይሰማሻል? ልጅሽን ከስርሽ ወስዶ አስተምራለ ብሎ የቤት ሰራተኛ ቢያደርግብሽ ምን ይሰማሻል? ይህ እኮ እብደት እኮ። እህትሽ ብትሆን ምን ይሰማሻል? በየቤቱ በየቤቱ ተንከራታች በየቤቱ ተለማምጣ ምታደር ተለማምጣ ምትኖር ብትደረግብሽ ምን ይሰማሻል? አስተምራለ ብሎ ነው በአንቺ ሶሻል ሚዲያ ላይ የሸቀለው ባንቺ መልካምነትን ምኑን ዩቱቡን ምኑን ምኑን ከፍ ያደረገው በዚች ልጅ ምክንያት ነው። ፍራኦል በጣም ተወዳጅነትን ያተረፈው በዚች ልጅ ምክንያት ነው። እውነቱን እናውራ። ተሸቅሎባት እንኳን ፍራኦል፣ ቤዛ ምትባለዋ ልጅ የፈመሰችው በመልካሜ ምክንያት ነው። ከፈመሱባት ስማቸውን ከአሳደጉባት ምናምን በኋላ አውጥቶ በጣል የሰው ልጅ ግፍቆ ህፃን ልጅ ለዛው ከእናቷ ነጥሎ ከልጇ ነጥሎ። እናንተ ግን ጆሮችሁን ይዛችሁ ነው መሰሙኝ የምናገረው ነገር ቢገባችሁ። በጣም በጣም አደገኛ ነገር ነው እየተካሄደ ያለ፣ የሰውን ልጅ ማዘዋወር፣ የሰውን ልጅ ህፃን ልጅን፣ ከዛም በኋላ ደግሞ ከልጇ የተነጠቀች ህፃን ልጅን ልጇን ነጥለው፣ የት ነው ማንን ነው ማናገር የምትፈልጊው ልጅን ያለችሁ ትዛላችሁ? ልጇን አፍቋታል፣ ልጇን አፍቋታል እና አዲስ አበባ አሁን ሩቅ ነው። ከወለጋ ሀዋሳ ደግሞ ኢቭን ሞር ሩቅ። ልጇን የምታይበት ፕሮፐርቲ ራሱ በጣም ነው የሚያንሰው። በጣም ልጇን ለማየት እንዴት ስፍ እንዳል ማንን ነው ማየት። ልጅ ልጅ ብላ ሮጣ ተዘላቻው ቪዲዮ ልጇን ለማቀፍ ህፃን ወልጅ ለማንኛውም ፊራ አይኖ በጌታ እየበረታክ ነው ምናምን፣ ይመችል። ግን ይህን ነገር ክላሪቲ እኔ እፈልጋለሁ። እውነቴ አላቁምም። ስለዝች ልጅ አይኖ ለፍልፈሽ ለፍልፈሽ፣ ሲደክምሽ ታቆሚያለሽ። እኔ አላቆም፣ ጌታ ረካት። እኔ አልተውም፣ በእውነት እኔ አልተውም፣ እኔ አላቁም። መልካሜ የትናት የሚባለውን አቲስ ነማቻሪቲ ራሱ እናንተም ትጠየቃላችሁ። የትናት የሚባለውን ነገር መልስ ይፈልጋል እናንተን ኃላፊነት ወስዳችሁ የሰው ልጅ ህፃን ልጅ ወስዳችሁ የሰጣችሁት አትስ ለማ ቻሪቲ የምትባሉት ናችሁ። መልስ ስጡ፣ መልስ ስጡ። ስለዛች ህፃን ልጅ ቤዛ ቦልካኛለች ፊራ ቦልኪያት ብሏት፣ አማራ ባንክ ህንፃ ላይ ነው። የስ ቴንክ ዩ። አማራ ባንክን ህንፃ ላይ እዛ ላይ ነው ያለችው። ከባድ ነገር እኮ የተካሄደብን ፎር ኤይት አወርስ ልስጥ ሃያ አራት ሰዓት ፍራኦል የመልካሜን አፕዴት መልካሜ በምን ሁኔታ ላይ እንዳለች አብዴት። 24 ሰዓት ሰጥሃለሁ። ካልሆነ ግን እኔ ራሱ የራሴን እርምጃዎች እወስዳለሁ። ሰዎች አሉኝ። ሰው እናያለን።